በርካታ ወጣቶች በግለሰቦች ፍላጎት ያለምንም ወንጀል ታስረው እንደሚገኙ ገልጸው የተደቀነባቸውን አደጋ መላው አገው ሕዝብ እንዲያውቅልን እንፈልጋለን ሲሉ ለታሳሪዎቹ ቅርበት ያላቸው ግለሰቦች ለአገው ሚዲያ አስታወቁም። በስፋት የምንቃኘው ጉዳይ ይሆናል። በምስራቅ አፍሪካ ሀገራትና አካባቢው አስጊና ተለዋዋጭ መረጃዎች እየወጡ ሲሆን ኢትዮጵያና ሶማሌ ላንድ ደግሞ በቀዳሚነት እየተጠቀሱ ይገኛል። ይህንንም ዝርዝሩን የምታደምጡት ይሆናል። በጌታቸው ረዳ የሚመራው አዲሱ ዲሞክራሲያዊ ስምረት ትግራይ ፓርቲ መመስረቻ ጉባኤውን በዚህ ዓመት ራይ ክልል እንደሚያካሂድ ገለጸም። ይህንንም የምታደምጡት ይሆናል። የትራምፕ አስተዳደር ለፌዴራል የስራ ቅጥር ዘር ፆታና ማንነትን የሚጠይቅ መረጃ መጠየቅ እንዲቆም አዘዘም። ወደ ባህር ማዶ ተጉዘን የምንቃኘው መረጃ ይሆናል። ክብራትና ክቡራን ከአጎ ሚዲያ ጋር ከቆያችሁ እነዚህና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ላጎ ሚዲያ አዲስ ከሆናችሁ ሼር፣ ላይክና ሰብስክራይብ በማድረግ መረጃው ለብዙን እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። መልካም ቆይታም በአማራ ክልላዊ ብሔረሰብ ዞን ውስጥ በሚገኙ እስር ቤቶች በርካታ ወጣቶች በግለሰቦች ፍላጎት ያለምንም ወንጀል ታስረው እንደሚገኙ ገልጸው የተደቀነ የተሰነባቸውን አደጋ መላው አገው ህዝብ እንዲያውቅልን እንፈልጋለን ሲሉ ለታሳሪዎቹ ቅርበት ያላቸው የአገዋዊ ብሔረሰብ ዞን ኗሪዎች ለአገው ሚዲያ አስታወቁ። ስማቸው እንዳይጠቀስ የጠየቁን የአገዋዊ ብሔረሰብ ዞን ኗሪዎች ለአገው ሚዲያ እንደገለጹት በአዊ ብሔረሰብ ዞን ውስጥ በሚገኙ ማረሚያ ቤቶችና ፖሊስ ጣቢያዎች ታስረው የሚገኙ የአገው የፖለቲካና የህሊና እስረኞች በከፍተኛ ችግር ውስጥ ወድቀው እንደሚገኙ ማስረድተዋል። በማረሚያ ቤቱ ከሚፈጸሙ በርካታ የተለመዱ አስተዳደራዊ፣ አካላዊና ስነ ልቦናዊ ጥቃት በተጨማሪ አንዳንድ የዞንና የወረዳ አመራሮች የፖሊስ አባላት የወንጀል ምርመራና አቃቢ ህግ ጋር በመቀናጀት ተከታታይ የህልውና ስጋት የሚደቅኑ ግፎችና የሰብአዊ መብት ጥሰቶችን እየፈጸሙ ይገኛሉ ሲሉ ያጎ ሚዲያ ታማኝ ምንጮች የገለጹ ሲሆን ቀሲስ ስንታየ የሆነ አባትን ጨምሮ የዋስትና መብት ተሰጥቷቸው የግለሰብ እስረኛ እስከ መሆን ደርሰዋል ሲሉ ማስረድተዋል። እነዚህ የመረጃ ምንጮቻችን የሚከተለውን መልእክት ማስተላልፈዋል። ውድ ወገኖቻችን፣ በህዝባችን ላይ የሚፈጸመው ስርዓታዊ ጥቃትና የህልውና አደጋ መቆም አለበት ብለው ለህዝብ ድምፅ በመሆናቸው ምክንያት ያለምንም ፍትህ እስካሁኑ ሰዓት ድረስ እየተሰቃዩ እንደሚገኝም ይታወቃል። በአሁኑ ሰዓት በአማራ ክልላዊ ብሔረሰብ ዞን በተለያዩ እስር ቤቶች ታስረው የሚገኙ የህሊናና የፖለቲካ እስረኞች የህልውና አደጋ እንደተደቀነባቸው፣ በማንኛውም ሰዓት ወደ ማሰቃያ ስፍራዎች ሊወሰዱ እንደሚችሉና በሕይወታቸው በህይወታቸው ላይ አደጋ የሚጥል ጥቃት ሊፈጸምባቸው እንደሚችል መላው አገው ህዝብ ማወቅ አለበት ሲሉ እነዚህ የመረጃ ምንጮቻችን አሳስበዋል። በተያያዘ ዜና በአገው ብሔረሰብ ዞን በአመራር ድክመት ግንቦት 21 ቀን 2017 ዓ ም አንከሻ ወረ ወረዳ ዙሪያውን ሲበጠበጥ እንደዋለና የሰው ሕይወትም እንደጠፋ የአይን ማኞች ተናገሩ። ራሱን የአማራ ፋኖ በጎጃም አገው ምድር ክፍለ ጦር በትሊሊ ዘንገና ብርጌድና ቡያ ገረመው ሻለቃ ጥምረት በሚል የተደራጀው ኃይል ባንከሻ ጓጉሳ ወረዳ ቡያ ቀበሌ በስምሪት ላይ ባሉ የወረዳው ሚኒሻ አባላት ላይም ጉዳት ማድረሱ ታውቋል። በዚህም ወረዳና ዞንን በከፍተኛ ወኔና ጀግንነት ከጠላት ሲከላከል የነበረው ወታደር የኔው ክንዴ በጀግንነት ሲሰዋ ሌሎች ጓዶች ላይም ቀላልና ከባድ ጉዳት እንደደረሰ የአገው ሚዲያ ታማኝ ምንጮች አረጋግጠዋል። የወታደር የኔው ክንዴ ቀብር ስነ ሥርዓትን በትውልድ ስፍራው በባካፍታናና አካባቢው ኡራና ማርያም ቤተክርስቲያን የትግል አጋሮች፣ ቤተሰቦች ጓደኞቹና ጓደኞቹ በተገኙበት ተፈጽሟል። አገው ሚዲያም ለትግል አጋሮቹ፣ ለቤተሰቦቹና ለጓደኞቹ መጽናናትን ይመኛል። በምስራቅ አፍሪካ ሀገራትና አካባቢው አስጊና ተለዋውጭ መረጃዎች እየወጡ ሲሆን ኢትዮጵያና ሶማሊላንድ ደግሞ በቀዳሚነት እየተጠቀሱ ይገኛል። የኢፌድሪ ጤና ሚኒስትር ግንቦት 22 ቀን 2017 ዓ ም አመሻሽ ላይ በሰጠው መረጃ በዝንጀሮ ፈንጣጣ የተያዙ ሰዎች ቁጥር ስድስት መድረሱን የገለጸ ሲሆን አንድ ዓለም አቀፍ ጥናት ደግሞ ኢትዮጵያ በነፍሰ ጡርና ሕጻናት ርሃብ ከዓለም ሁለተኛ ደረጃ መሆኗን ገልጿል። ኢትዮጵያ በነፍሰ የሚቆጣጠሩ ሴቶችና ህጻናት ላይ በሚታየው የምግብ እጥረት ከኮንጎ ዲሞክራቲክ ሪፐብሊክ በመቀጠል በዓለም ላይ ሁለተኛ ደረጃ ላይ መቀመጧን የ2025 የዓለም የምግብ ቀውስ ሪፖርት አመላክቷል። ሪፖርቱ በምግብ ደህነት መረጃ ኔትወርክና አጋሮቹ የተዘጋጀ ሲሆን በተለይም በችግር ውስጥ የሚገኙ የህብረተሰብ ክፍሎችን የምግብ ዋስትና ሁኔታን ያሳያል። ይህ አሳሳቢ መረጃ በሀገሪቱ የምግብ ዋስትናና የተመጣጠነ ምግብ እጥረት ዙሪያ ተጨማሪ ትኩረት እንዲደረግበትም አሳስቧል። የሶማሊላንድ ራስገዝ ፕሬዚዳንት አብዱራህማን አብዱላሂ ሶማሊላንድ የሀገርነት እውቅና የምታገኝበት ጊዜ ጊዜ ተቃርቧል፣ ማለታቸውን የእንግሊዙ ዘ ጋርዲያን ጋዜጣ አስነብቧል። ፕሬዚዳንቱ አሁን ዋናው ጉዳይ በቅድሚያ የትኛው ሀገር መቼ ለሶማሊላንድ እውቅና ይሰጣታል የሚለው ብቻ ነው ማለታቸውን የዘ ጋርዲያን ጋዜጣ አስነብቧል። ጋዜጣው አያይዞም ከፍተኛ የአሜሪካ ባለስልጣናት በቅርቡ ባህር ጌሳ ጉብኝት ማድረጋቸውና በርበራ ወደብ ለአሜሪካ ያለውን አዋጭነት የሚገመግም ቡድንም አሜሪካ በቅርቡ ወደ ሶማሊላንድ እንደምትልክ ፕሬዚዳንቱ ነግረውኛል ሲል ዘ ጋርዲያን ጋዜጣ አክሏል። በጌታቸው ረዳ የሚመራው አዲሱ ዴሞክራሲያዊ ስምረት ትግራይ ፓርቲ መመስረቻ ጉባኤውን በዚያ ዓመት በትግራይ ክልል እንደሚያካሄድ ገለጸም። የፓርቲው መስራች አባል ከሆኑት ውስጥ አንድ መቶ ያህሉ ከህዝበውያኔ ሀርነት ትግራይ የመጡ ናቸውም ተብሏል። ፓርቲው ዛሬ ግንቦት 23 ቀን 2017 ዓ.ም የመጀመሪያ ጋዜጣዊ መግለጫውን በአዲስ አበባ ሸራተን አዲስ ሆቴል እያካሄደ ሲሆን በመግለጫውም ጊዜያዊ ፈቃድ ከምርጫ ቦርድ ማግኘቱን ገልጿል። አዲሱ ፓርቲ በትግራይ ያለው ፖለቲካዊ አካሄድ ወደ ተሳሳተ መንገድ በመሄዱና ለውጡ የሚያስፈልግበት ጊዜ ላይ በመሆኑ አዲስና የተለየ ሀሳብ ያለው ፓርቲ ለመመስረት እንዳስፈለገም ገልጿል። መግለጫውን የሰጡት የፓርቲ የኮሚኒኬሽን ኃላፊና የአደራጅ ኮሚቴ አባላት ወረዳ የካለፉም የፓርቲው መስራች የሆኑት አቶ ጌታቸው ረዳ በህመም ምክንያት መግለጫ መስጠት እንዳልቻሉም ተናግረዋል። ዲሞክራሲ ስምረት ትግራይ ፓርቲ ክልሉ ከፍተኛ የሆነ ቀውስ ውስጥ ይገኛል የሚል ሐሳብ በሁሉም ለውጥ ፈላጊ ላይ በማደሩ ምክንያት እንዲሁም ትግራይ አዲስ ለውጥ ያስፈልጋታል የሚል ሐሳብ በመኖሩ የተፈጠረ አዲስ ፓርቲ ስለመሆኑም ገልጸዋል። ማንኛውም ሐሳብ አለኝ የሚል ትግራዋይ የፓርቲውን ደንብና መተዳደሪያ የሚቀበል ከሆነ ስምረትን መቀላቀል የሚችል መሆኑንም በመግለጫው ተናግረዋል። ከመጪው ሰኞ ጀምሮ ፓርቲው ክልል እስከ ቀበሌ አደረጃጀቶችን የመመስረት ስራዎችና የአባላትን መልመላ ስራዎች እንደሚሰራ የገለጹት አቶ ረዳይ ከዚህ ቀደም የህወሓት አባል ሆኖ ለውጥ የሚፈልግ ካለም አባል መሆን ይችላል ብለዋል። ከዚህ ውጭ የህዝበ ወያኔ ሓርነት ትግራይ የህወሓት አባል የሆኑ ወጣቶች፣ እንዲሁም ከትግራይ ውጭ ያሉ የትግራይ ተወላጆችም የፓርቲው አባል እንዲሆኑ ይሰራል ሲሉም ገልጸዋል። አክለውም በህዝበ ወያኔ ሓርነት ትግራይ ውስጥ ሰላም እንዳይኖር የሚሰሩ አራት ግለሰቦች ሰራዊቱ እናዛለን የሚል እምነት እንዳላቸው ስለሚያምኑ ትግራይን ሰላም የነሷት መላው የህወሓት አባላት ሳይሆኑ ከአቶ ጌታቸው ረዳ ውጭ ያሉና ህገ ወጡን ጉባኤ ያካሄዱት ናቸው ሲሉም ተናግረዋል። በአሁኑ ጊዜ የፓርቲው መስራች አባል ከሆኑት ውስጥ አንድ መቶ ያሉ ከህዝበ ወያኔ ሓርነት ትግራይ የመጡ መሆናቸውና ከእነዚህ ውስጥም ዘጠና በመቶ በላይ የሚሆኑት በትግራይ ክልል እንደሚገኙ ማቶ ወረዳ ይገልጸዋል። ፓርቲው በትግራይ የተለያዩ መድረኮች እንደሚያካሄድ የተገለጸ ሲሆን ይህ ክረምት ሳይወጣ በትግራይ ጠቅላላ ጉባኤ እንደሚያካሄድም በመግለጫው አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በአቶ ጌታቸው ረዳ ለተመሰረተው አዲሱ የትግራይ ፓርቲ ዲሞክራሲያዊ ስምረት ትግራይ ጊዜያዊ የፖለቲካ ፓርቲዎች የምዝገባ ፍቃድ ባሳለፍነው ሳምንት መስጠቱ ይታ ቃል የትራምፕ አስተዳደር ለፌዴራል የስራ ቅጥር ዘር ፆታና ማንነትን የሚጠይቅ መረጃ መጠየቅ እንዲቆም አዘዘም የትራምፕ አስተዳደር የፌዴራል ኤጀንሲዎች በዘር በጾታ በጎሳ ወይም በብሔራዊ ማንነት ላይ በመጠየቅ ውሳኔ ለመስጠት የሚወስደውን መረጃ መጠቀማቸውን እንዲያቆሙ ሐሙስ ዕለት መመሪያ አስተላልፏል ከሰራተኞች አስተዳደር ጽፈት ቤት ኦፔም ሐሙስ ዕለት ባወጣው ማስታወሻ ላይ የተሰጠው መመሪያ እንደሚያሳየው በፕሬዚዳንት ዶናልድ ትራምፕ የፌዴራል ቅጥርን በብቃትና ከስራ ጋር በተያያዙ መስፈርቶች ላይ በጥብቅ ቅጥር እንደሚፈጽም የሚያስችለው ሂደት እንደሆነም ተገልጿል የተወሰኑ ቡድኖችን አለመወከል የመገምገም ጽንሰ ሀሳብን ጨምሮ የስነ ህዝብ ቁጥር መሰብሰብ መጠቀምና ማሰራጨትንም ይከለክላል። ልዩነት ፍትሐዊነትና ማካተት ፕሮግራሞች በትራምፕና በአጋሮቹ ለረጅም ጊዜ የቆዩት ትችቶችን በማስተጋባትም ይታወቃሉ። ተቺዎች ግን መሰል እርምጃዎችን ፍትሐዊነትን ያበላሻሉ በማለትም ይሟገታል። እርምጃው የሰው ኃይል ብዝሃነትን ለማስፋፋትና ስርዓታዊ አድሮን አድሎን ለመቅረፍ ያተኮረ እንደሆነም ተገልጿል። ተቺዎች እንደሚሉት የስነ ህዝብ ክትትልን ማስወገድ በቅጠር ውስጥ ያሉ ልዩነቶችን ለመለየትና ለማስተካከል የሚደረገውን ጥረት ያዳክማል። የስነ ህዝብ መረጃን ከመከልከል በተጨማሪ በሊቃውንቲ አካዳሚክ ምስክርነቶች ላይ ያለውን ከመጠን በላይ መተማመን በመተቸት ሰፊ የሆነ የስራ ቅጥር እንዲኖርም ይጠይቃል። ኤጀንሲዎች ከሃይማኖት ተቋማት፣ ከቤት ትምህርት ቤትና እምነት ላይ ከተመሰረቱ ድርጅቶች እጩዎችን እንዲፈልጉ ማሳስበዋል። ማስታወሻው ለህገ መንግስታዊ ሴቶችና ለህግ የበላይነት ቁርጠኛ በሆኑ አርበኞች አሜሪካውያን ላይ መሆን አለበትም ይላል። ክብራትና ክቡራን አብራችሁን ስለቆያችሁ እያመሰገንን በቀጣይ ፕሮግራም እስከምንገናኝ መልካሙን ሁሉ ተመኘን።